እንዴት ብትደፍረኝ ለእኔ ፍቅር ጥያቄ ታቀርባለህ? ቀን ጥሎኝ ዘማው ያደረገኝ እንጂ የተከበረ ዘር ልጅ ነኝ እኮ ማነኝ ነው የምትለው ዮዲት። ካህኑ ስለ ከጀላት ተበሳጭታለች። በዘመኑ ቋንቋ አትመጥነኝም አለችው። ካህኑ በጅ አላለም። ግጣሜነሽ ጌታዬ ሹክ ብሎኛል አልተውሽም አላት። እጅ መንሻም ካሰኘሽ ምንገዶኝ ያሻሸን አመጣለሁ አለ። ይህን የወዲት አሰብ አድርጋ ጥያቄን የምቀበለው ከአክሱም ቤተ መቅደስ የወርቅ መጋረጃውን ቀደህ ለእግሬ መጫም ያመጣልኝ እንደሆነ ነው አለችው። አላቅማማ ያለችውን አደረገ። ይህ ስለ ዮዲት ጉዲት ከተጻፉ በርካታ አፈታሪኮች ውስጥ አንዱ ነው። የአፈታሪክ የሚነሳው የዮዲት የዘር ሐረግ ከአክሱም ነው የሚለውን መረጃ ለማሳየት ነው። ሌሎች መረጃዎች ደግሞ የለም ዮዲት ቤተ እስራኤላዊት ናት የሚለውን መላ ምት ይደግፋሉ። ወዲያም ነፈሰ ወዲህ ግን ዮዲት ጉዲት በዘጠነኛው ክፍለ ዘመን በአክሱም ስልጣኔ መባቻ እስካሁንም ስማቸው ገኖ ከሚታወሱ መሪዎች መካከል አንዷ ናት። ምንም በመጥፎ ቢሆን ቤተ ክርስቲያን ያቃጠለች፣ የተቀደሰ ቦታን ያረከሰች፣ በርካቶችን ያስገደለች ሴት ጭራቅ። ብዙዎች የዮዲት ጉዲት የሚለውን ስም ሲሰሙ ወደ አምሯቸው የሚመጣው ይህ ነው። በተቃራኒው የሚያወሷት ጀግንነቷን የሚያደንቁላት ወንዶችን አርበድባጅ የሴት ቁንጮ ብሎ የሚያንቆለባብሷትም ጥቂት አይደሉም። እንዲህ ጫፍና ጫፍ የሆነ ፈጽሞ የማይገናኝ ስሜት እንዴት ልትፈጥር ተቻላት? ለመሆኑ ዮዲት ጉዲት ማናት? ምንስ አደረገች? በዛሬው የሀገር ልጅ ቲዩብ የታሪክ ሰዓታችን ስለ ዮዲት ጉዲት ልናወሳ ወደድን። ከኛ ጋር ሆኑ። አስቴር ጌዲዮን የዮዲት ትክክለኛ ስም ነው። በዘመኑ ባደረገቻቸውና ባሳለፈቻቸው አስደንጋጭ ውሳኔዎች ምክንያት ጉዲት የሚል ቅጽል ስም ተሰጥቷታል። ውልደቷ ሃሃይላ በሚባል በሰሜኑ የኢትዮጵያ ክፍል እንደሆነ ጽሑፎች ያሳያሉ። ስለ ዮዲት የተጣራና ትክክለኛ የሚባል መረጃ ማግኘት ከባድ ነው። ምክንያቱም በርካታ ትርክቶች በአፈ ታሪክ ሲወርዱ ሲዋረዱ የመጡ ናቸው። በአራተኛው ክፍለ ዘመን በአብርሃና አጽብሃ ዘመነ መንግስት በአባ ሰላማ ከሳቴ ብርሃን ስብከት ተስፋፍቶ አብዛኛው ኢትዮጵያዊ ስብከተ ወንጌልን አምኖ ክርስትናን ተቀበለ። በቁጥራቸው ጥቂት የሆኑ የአይሁድ ወይም ጁዳይዝም ሃይማኖት አማኞች ክርስቲያን አንሆንም፣ ቀድሞ የምንከተለውን ሕገ ኦሪትን አንለቅም በማለት በ982 ዓመተ ምህረት በቀዳማዊ ሚኒሊክ ዘመን የመጣውን እምነተ እስራኤልን መከተላቸውን ቀጠሉ። የክርስትና እምነት አንቀበልም ብለው በአይሁድ እምነታቸው የጸኑት ህዝቦች በነገስታቱ ትእዛዝ በወቅቱ የኢትዮጵያ ዋና ከተማ ከነበረችው ከአክሱምና አካባቢዋ በመፍለስ ወደ ወልቃይት፣ ወገራ፣ ደምቢያ ላስታ አገውና ወደ ሰቆጣ መሩ። መኖሪያቸውንም በዛ አደረጉ። ፈላሻ የሚለው ስምም በዚሁ ምክንያት ተሰጣቸው። ፈላሻዎች የሚከተሉት እምነት ህገ ኦሪት ቢሆንም ኢትዮጵያውያን በመሆናቸው በተፈቀደላቸው አካባቢዎች ተሰባስበው መኖርና በመዋለድ ቁጥራቸው እየበዛ ሄደ። በዘጠነኛው ምዕት ዓመት በ852 ዓ ም ዮዲት ወይም አስቴር የተባለች እና ዘሯ ከፈላሻ የሚመዘዝ ንግሥት ፈላሻዎችን ይዛ ተነሳች። በላስታ የሚኖር የክርስትና እምነት ተከታይና የቡግና ባላባት የሆነ ሰው በዮዲት ውበትና ኃይለኝነት እጅግ በመማረኩ ሃይማኖቱን ወደ ህገ ኦሪት ቀይሮ አገባት። ይህም በኃይል ላይ ኃይል፣ በስልጣን ላይ ስልጣን ደረበላት። በወቅቱ የአክሱም ንጉስ የንጉስ ድግናጀን ልጅ የሆነው አንበሳ ውድም ነበር። አንበሳ ውድም ንግስናውን በያዘበት ወቅት ገና የ12 ዓመት ልጅ ነበር። ዮዲት ታዲያ ይህንን አጋጣሚ በመጠቀምና በእድሜው ለጋ ስለሆነ መልሶ ለመዋጋት ኃይል አይኖረውም ብላ በማሰብ ልትወጋ ወሰነች። ከእሷ ወገን የነበሩትን ፈላሻዎችን አስተባብራና አስፈራርታ የራሷን ሰራዊት በመመስረት ንጉሥ አንበሳ ውድምን ለመውጋት ወደ አክሱም ተጓዘች። የእሷ ዓላማ ክርስትናን ከአክሱም ምድር አጥፍታ የአይሁድ እምነትን ማስፋፋት ነበርና በመንገዷ በርካታ አብያተ ክርስቲያናትን አወደመች። ውድ የባህልና የሃይማኖት ቅርሶች ተቃጠሉ። ለቁጥር የሚያዳግቱ ክርስቲያኖች ተገደሉ። ያልተጠበቀው የዮዲት ጥቃት ያስደነገጣቸው የአክሱም መንግስት መሳፍንትና መኳንንቶች ጊዜ አግኝተው ንግስቲቱን ለመውጋት ጉልበት ለመሰብሰብ የ12 ዓመቱን ንጉሥ ይዘው ወደ መንዝ እንደሸሹ የታሪክ ድርሳናት ያነሳሉ። የህገ ኦሪት እምነት በአክሱም እንዲንሰራራ ትልቅ ፍላጎት የነበራት ዮዲት፣ የአክሱም ስልጣኔ ከክርስትና ሃይማኖት ጋር የተዛመደ የነበረ በመሆኑ በወቅቱ የተገነቡ የአክሱም ስልጣኔ ትሩፋቶች የነበሩ ነገሮችን ሁሉ ማውደሟን ተያያዘችው። አብያተ ክርስቲያናትን ማቃጠል፣ ህዝቡን ማስፈራራት፣ ካህናትን መግደል የቀን ተሌት ስራ ሆነ። ሐውልቶችንና የስነ ጥበብ ቅርሶችንም ደብዛቸው እንዳይገኝ አድርጋ አቃጠለች። የክርስትና እምነት ቄሶች፣ እንዲሁም ሃይማኖት ለምን ብሎ የጠየቁ ሁሉ ተሰየፉ። የመሳፍንት ዘር የሆኑ ወጣቶች ተሰብስበው በቁም እስር ተያያዙ። የዚህም ምክንያት ህዝቡን እንዳያነሳሱና አንድነት ፈጥረው ጥቃቱን እንዳይመክቱ ነው። ዮዲት በወቅቱ በፈጸመችው ከፍተኛ ጭካኔ በተሞላው ተግባር የተለያዩ ስሞችን አትርፋለች። በትግራይ ህዝብ ጉዲት፣ በአፋር ጋጽዋ ወይም አውሬ፣ እንዲሁም በአማራ እሳቶ የሚል ቅጽል ተሰጥቷት ነበር። ዮዲት በክርስትና እምነት ላይ ትልቅ ውድመት ያደረሰች እና በካህናትና ቄሶች እንዲሁም ተራውን ህዝብ ሳይቀር የጨፈጨፈች ጨካኝ ንግሥት እንደነበረች በማያሻማ ሁኔታ በታሪክ ድርሳናት ውስጥ ተጽፎ ይገኛል። አነጋጋሪው ነገር ለዚህ ሁሉ ጭካኔ መነሻ ምክንያቷ ምን ነበር የሚለው ነው። አንዳንዶች በወቅቱ የነበሩ ፈላሻዎችን መብት ለማስጠበቅና የነሱ አለኝታ ለመሆን ነው ሲሉ፣ ሌሎች ደግሞ የለም፣ በወቅቱ ፈላሻዎች ያለምንም አድሎ መድሎ፣ እንዲሁም የመብት ረገጣ የራሳቸው የመኖሪያ ቦታ ተሰጥቷቸው ይኖሩ ነበር፣ ነፃ አውጪ የሚያስፈልጋቸው አልነበሩም ይላሉ። የንግስቲቱ ጭካኔ የስልጣን ጥማት እንዲሁም የክርስትናን ሃይማኖት አጥብቆ መጥላትን እንደ ምክንያት ሲያስቀምጡ፣ ዮዲት ሕፃኑ ንጉሥ አንበሳ ውድም በመንዝ የመደበቁን ዜና በሰማች ጊዜ ካለበት ቦታ ታድኖ እንዲመጣ ጦር ላከች። ሆኖም ግን የላከችው ሰራዊት ተሸንፎ ተመለሰ። በቀጣይ ሰራዊቷን ይዛ ራሷ እየመራች ወደ መንዝ ዘመተች። አንበሳ ውድምና ተከታዮቹም ከመንዝ ለማጥቃት እጅግ አስቸጋሪ ወደሆነው መራቢት የሸሹ የዮዲት ከነሰራዊቷ ንጉሱን ለመከተል ብትሞክርም የአካባቢው መልክዓ ምድር አቀማመጥ እንዲሁም የንጉስ ወታደሮችንና የአካባቢውን ህዝብ የመልሶ ማጥቃት ዘመቻ የምትችሉ አልሆነም። በመሆኑም ወደ አክሱም ተመለሰች። ከዚህ ክስተት በኋላ ለ13 ተጨማሪ ዓመታት በንግስና እንደቆየች የታሪክ ድርሳናት ያወሳል። እነዚህ ድርሳናት የዮዲት በአጠቃላይ በንግስና የቆየችበት ጊዜ ወደ አርባ ዓመት የሚጠጋ እንደሆነ ያመላክታሉ። በመጨረሻም እንዲሆነል አብርሃም ወአጽብሃ የተባለችውን የቀረችውን የክርስቲያኖች አይን ማረፊያ የነበረችውን ቤተ ክርስቲያን እንደለመደችው አቃጥላ ስትመለስ ያልተጠበቀው እንደሆነ ከዓመታት የንጹሐን እንባና ወደ ሰማይ ማንጋጠጥ በኋላ መልስ እንደተገኘ ታሪክ ያወሳል። የሆነው እንዲህ ነው። ቤተ ክርስቲያኑን አቃጥላ እየተጓዘች አዲ ንፋስ የተባለው ቦታ ላይ ስትደርስ ሄት እንደመጣ ያልታወቀ ከባድና አስፈሪ አውሎ ንፋስ ተነሳ። ይህ ንፋስ ቀድሞ አልፎ አልፎ እንደሚነሳው አውሎ ንፋስ ያለ አልነበረም። በመጨረሻም እግዚአብሔር መቆጣቱን፣ ሰማያዊ መንግስቱ ፍርድ የሚሰጥበት ሰዓት መድረሱን ያሳየ ነበር ይላል ታሪክ። የአከባዱ አውሎ ንፋስ ለ40 ዓመታት ያህል የአክሱም ምድር በደም እንዲታጠብ ያደረገችውን ጨካኝ ንግስት ከመሬት ብድግ አድርጓ አውለበለባት። ግራና ቀኝ በኃይል እያማታ ሹል ድንጋያማ ቦታ በሆነው አደካውሃ ተብሎ የሚጠራው ስፍራ ላይ ጣላት፤ ፍጻሜዋም ሆነ ጦርነት ሳይከፈትባት የሰው ልጆች የግድያ ሙከራ ሳያሴሩባት በእንዲህ ያለ ሁኔታ ሕይወቷ ማለፉ ለእግዚአብሔር መንግስት ምን ቢዘገይ ፍትሕ መስጠቱ እንደማይቀር ማሳያ እንደሆነ ስለዚህ ጉዳይ የተጻፉ የታሪክ ድርሳናት ያወሳሉ። መቃብሯም ከውቅሮ ከተማ በታች አደካው አካባቢ ትንሽ የድንጋይ ምልክት ተደርጎበት እንደሚገኝ ይነገራል። ውድ ቤተሰቦቻችን የዛሬው ታሪክ አበቃ። ያላችሁን ሀሳብ ኮመንት አድርጉልን። ላይክ እና ሼር ማድረግም አትርሱ። ሳምንት በሌላ ቆንጆ ታሪክ እስክንመለስ ቸር ያገናኘን።